ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሃዲን ሰይር ነኝ። አብራችሁን ቆዩም። ወጣቶች በማህበራዊ ሚዲያዎች የሚተላለፉ ግጭት ቀስቃሽ መልእክቶችን በመመከት ለሀገር አንድነትና እድገት ሊሰሩ ይገባላሉ። በብልጽግና ፓርቲ የኮምቦልቻ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሙሉጌታ አቢም የኮምቦልቻ ከተማ ወጣት ክንፍ ጽህፈት ቤት በብልጽግና ፓርቲ ሁለተኛ መደበኛ ጉባኤ የውሳኔ አቅጣጫዎች ላይ ከወጣቶች ጋር ምክክር አካሂዷል። ተጨማሪውን ከደጀን አምባቸው እንከታተል። የኮምቦልቻ ከተማ አስተዳደር ብልጽግና ፓርቲ ወጣቶች ክንፍ ጽህፈት ቤት ከቃል እስከ ባህል በሚል መሪ መልእክት የብልጽግና ፓርቲ ሁለተኛ መደበኛ ጉባኤ የውሳኔ አቅጣጫዎች ላይ ውይይት አካሂደዋል። አማራ ሚዲያ ኮርፖሬሽን ያነጋገራቸው የውይይቱ ተሳታፊ ወጣቶች በኮምቦልቻ ከተማ ሰላም ሰፍኖ፣ ልማት እንዲጠናከር የበኩላቸውን ድርሻ እየተወጡ መሆኑን አስረድተዋል። ወጣትና ሰላም ያው የተገናኙ ነገሮች ናቸው። ሰላም ከሌለ ብዙውን ጊዜ እንትኑ ላይ ተጎጂ የምንሆነው እኛ ወጣቶች ነን። ያንንም ከግምት ውስጥ በማስገባት አሁን ከተማችን እንደምናየው ሰላም ናት። በተጨማሪ ደግሞ ሰላም ማለት ብዙውን ጊዜ የወጣት ጥያቄ ከስራ አጥ ጋር ከሌሎች እንትኖች ጋር የተያያዘ ነው። ያም ደግሞ ሰላም ሲሆን ሰላም ከሆነ ኢንቨስትም ለማድረግ ብዙ ኢንቨስተሮች ምንም በተሻለ ሁኔታ ከተማችን ሞረ ሀገራችን የሚመርጡት ሰላም ሲሆን፣ ስለሆነ በተዘዋዋሪ ከስራ ጋር ያለውን ችግርም የሚቀርፍ ሰላም መሰረታዊ ነገር ነው። ሁሉም ነገር ላይ ኃላፊነት እጅግ በጣም የሴት ልጅ ሚና ያስፈልገዋል። እና ታች አሁን ለምሳሌ እኔ ከወንድሜ እጀምራለሁኝ ከባለቤት ትጀምራለህ ልጅህ ላይ የምትሰራው ሚና ነው እና ውጭ ላይ ወጥቶ ውጤት የሚያመጣው እሱ ላይ ሞር የተሻለ ደግሞ መስራት ይጠበቅብናል ብዬ አስባለሁ። ከመንግስት የወረዱ አቅጣጫዎችን ተከትለን ለሰላም የመጀመሪያ ዝብቋሚ ቢኖር ኖሮ ወጣቱ ቢሆን ግን ነጠላ ትርክቶችን ትተን ገዥ ትርክቶችን በመገንባት አቅጣጫ ላይ የተካን መሆንን ይጠይቃል። ለሀገር ግንባታ የበኩላቸውን ኃላፊነት እየተወጡ ስለመሆናቸው ያነሱት ወጣቶቹ አሁን የተፈጠረላቸውን የቴክኖሎጂ አብዮት ተጠቅመው ራሳቸውንና ሀገራቸውን ለማበልጸግ ወጣቶች እንዲጠቀሙበት አሳስበዋል። ከዲጂታል አጠቃቀም ጋር ተያይዞ ወጣቱ መጠንቀቅ ያለበት ብዙ ነገሮች አሉ። የሚሰራጩ ሄት ላቨር ሲሆኑ ንግግሮችም አሉ። እነዛ ላይ ጥንቃቄ በማድረግ ሞር እሱ የሚጠቅመው ላይ ተያይዞ በተለይ ደግሞ አሁንም የኢንኮደርስ ትሬኒንጎች ሌሎችም እየመጡ ነው። እነዛ ላይ ትኩረት አድርጎ ወጣቱ ስኪል ዴቨሎፕ የሚያደርግበትን መንገድ ትኩረት ሰጥቶ መስራት ያለበት ነገር እንደሆነ በአጽንኦት ትኩረት እንዲሰጡት አሳስባለሁ። መርጠን መከተል አለብን፣ ጠቃሚ ነገሮችን ይሄ አሉባልታን እየተውን አዎንታዊውን እየተከተልን እሱ ላይ የተሻለ መስራት ይኖርብናል ብዬ አስባለሁ። የኮምቦልቻ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሙልጌታ ቢ ወጣቶች የሀገርን ሁሉን አቀፍ ብልጽግና በማረጋገጥ ሂደት ውስጥ የማይተካ ሚና እንዳላቸው ነው የተናገሩት። የአካባቢያቸውን ሰላም በማረጋገጥ በኩል ህብረተሰቡን በማስተባበር እና ከተማ ውስጥ የሰላም ጠንቅ የሆኑ ጉዳዮችን በመድረክም በመታገል በተግባራዊ እንቅስቃሴም ጭምር ሞደሉ ነው እየሰሩ ነው። ከዚህ አኳያ በተለይ በሁሉም ቀበሌዎች በሚባል መልኩ በተለይ በከተማ ቀበሌዎች አካባቢያቸውን ተደራጅተው በመጠበቅ ሌሊት ላይ ከህብረተሰቡ ጋር ሆነው ከተማቸው ሰላም እንዲሆን የራሳቸውን አስተዋጽኦ እያደረጉ ነው። ወጣቶች የማህበራዊ ሚዲያን ለበጎ አላማ በመዋልና አፍራሽ አመለካከትን በመመከት ሚዛናዊ ሆኖ ነገሮችን በማየት በልማት ጉዳይ ላይ የሚጠበቅባቸውን መወጣት እንዳለባቸው ማሳስበዋል። ሀገር ሰላም ከሆነ መቃወምም ይቻላል፣ መደግፍም ይቻላል፣ መስራትም ይቻላል፣ ማደግም ይቻላል። ስለዚህ ከልማት አኳያ የምንወስዳቸው ነገሮች መጀመሪያ አገር ሰላም መሆን አለበት እና ሰላም ላይ ወጣቱ ምንም አይነት የሚለያዩን አጀንዳዎች ቢኖሩ የሚለያዩን አጀንዳዎች የምንወያይባቸው ሰላም ከሆነ ብቻ ነው። ስለዚህ ሰላም ላይ ትኩረት አድርጎ መስራት አለበት። ሁለተኛ አፍራሽ አመለካከቶችን በሚዛኑ አይቶ መዝኖ መወሰንና መንቀሳቀስ ይጠይቃል። እዚች ሀገር ውስጥ በጣም በርካታ የሚፈበረኩ አጀንዳዎች የሚፈበረኩ ብቻ ሳይሆኑ ከውጭ የሚጫኑ አጀንዳዎች አሉ። እነዛን አጀንዳዎች በደንብ ለይቶ ሀገር የሚጠቅመው የትኛው ነው የሚያፈርሰው የትኛው ነው የሚለውን በደንብ ማየት አለበት። በተለይ ክልላችን ከገባበት የሰላም እጦት ምክንያት የሚሆኑ አጀንዳዎችን ለይቶ መታገል ይጠይቃል በሚገባ ማለት ነው እና ከዚያ ኳየ ወጣቶች ሚና ከፍተኛ ነው ብዬ አስባለሁ። ፓርቲው ባስቀመጠው አቅጣጫ መሰረትም ወጣቶችን በስራ እድል ፈጠራና በልማት ተጠቃሚ ለማድረግ በትኩረት ይሰራል ብለዋል። በሕገ ወጥ መንገድ የሚፈጸም የነዳጅ ግብይት በስራቸው ላይ ከፍተኛ ተጽዕኖ እየፈጠረባቸው መሆኑን በኮምቦልቻ ከተማ የሚኖሩ አሽከርካሪዎች ተናገሩም። በነዳጅ አቅርቦትና ስርጭት ዙሪያ የሚስተዋሉ ችግሮችን ለመፍታት እየሰራ መሆኑን የገለጸው የኮምቦልቻ ከተማ ንግድ ንግድና ገበያ ልማት መምሪያ ተደጋጋሚ ጥፋት በፈጸሙ ማደያዎች ላይ እርምጃ መውሰዱን አስታውቋል። ሀበሻነለይ አማራ ሚዲያ ኮርፖሬሽን በኮምቦልሻ ከተማ ያነጋገሯቸው አሽከርካሪዎች በናፍታና በቤንዚን እጥረት መቸገራቸውን ተናግረዋል። በከተማው በህገ ወጥ መንገድ ናፍታና ቤንዚን መሸጡ ለችግሩ መባባስ ደግሞ በምክንያትነት አንስተዋል። ኮምቦልሻ ላይ የነዳጅ እጥረቱ ከተከሰተ ወራት የሉትም፣ ብዙ ጊዜ ሆነታል። አመት ሊሆረው ነው ብዙ ጊዜ የቤንዚል እጥረት አለ። የቤንዚል እጥረት ደግሞ አሁን እየገረመን ሲመጣ ደግሞ ተጨማሪ ነዳጅ የናፍታ ምጥረት ተከስቶ ረዣዥም ሰልፎች በከተማው ላይ ይታያሉ። ከሚገርም ነገር ማደያ ላይ ቤንዚል የለም፣ ግን በብላክ ማርኬት ግለሰቦች እጅ ላይ እንደፈለግ፣ ለምን የፈለግከውን ያክል በርሚል ድረስ የመቅዳት አቅሙ ካለ ቤንዚል በርሚል የመቅዳት ምትን ትችላለህ። ያጋጠመን ያለው የብላክ ማርኬት ውጭ ላይ የሚሸጠው ሊተር 250 ነው ሁለት ሊትር አምስት መቶ ነው እየተሸጠ ያለው። በማደያ በኩል ደግሞ መቶ አስራ ሁለት ብር ነው እየተሸጠ ያለው እና በዚህ ሰዓት ህዝብና እኛ አሁን እየተጋጨን ያለን በታሪፍ ጉዳይ ማለት ነው። እና የኑሮ ግን እንትን ሁኔታ በጣም ከባድ ነው። ብላክ ማርኬት ላይ እንግዲህ አመጣጡ ላይ እንዴት እንደሚመጣ ለእነሱ ብንተው ይሻላል። እኛ ግን ያው ብላክ ማርኬት ላይ በየትኛውን ቦታ ላይ ቸርቻሮ አለ እናገኛለን በውድም ቢሆን ያው ያለው ሁኔታ እየተንቀሳቀስ ነው። ማደያ ላይ አሁን ጭማሪ በአሁኑ ወር ላይ ተደርጓል። ያው በአሁኑ ጭማሪ ከተደረገበት መቶ አስራ ሁለት ብር ሆኗል በማደያ ደረጃ። በግለሰብ ደረጃ ግን አንዷ ሊትር ቤንዚል እስከ ሶስት መቶ ብር የምንገዛበትና ሁለት ሊትር የምትገዛ ከሆነ ስድስት መቶ ብር ይጠበቅብሃል። ከዘበታች አታገኝም። ኮምቦልሻ ከተማ አስተዳደር ንግድና ገበያ ልማት መምሪያ ኃላፊ አቶ ዮናስ መላኩ የችግሩን መኖር ገልጸው ለቤንዚል ጥረት ውስጣዊና ውጫዊ ያሏቸውን ምክንያቶች አስረድተዋል። በብላክ ማርኬት በሃይላንድ በምናምን የሚሸጡ ነገሮች እንዳይኖሩ በአራቱም ክፍለ ከተሞቻችን ያሉ የንግድ ጽህፈት ቤቶች አሉ እዛ ካለ የጸጥታ አካል ጋራ በጋራ ሆኖ በየሰፈሩ የሚሸጡትን እንትኖች የማጽዳት ስራ የመከታተል የመቆጣጠር ስራ እየተሰራ ያለበት ሁኔታ ነው ያለው። እና ውስጥ ያለውን ነገር በዚህ እየተቆጣጠር ነው። ቤንዚን ግን በመሰረቱ እኛ ከተማ ውስጥ ከውስጥ ብቻ ሳይሆን ስርቆቱ ያለው በአብዛኛው ከውጭ ነው የሚመጣው። አጠቃላይ በዚህ ዓመት መቶ አስራ ዘጠኝ በርሚል ቤንዚን ይዘናል። ከየት? ከውጭ ወደ ውስጥ ሲገባ መተላለፊያ ስለሆነ ኮሪደር ስለሆነች ኮምቦልቻ ማለት ነው። ስለዚህ ይሄንን የምንይዘውን ነገር ክስ እየመሰረትን በአቃቢ ህግ አማካኝነት በኤግዚቢቱ ላይ ውሳኔ እንዲወሰን በማድረግ ያለውን ነዳጅ ለባጃጅ ማህበራት፣ ለባጃጆች በመንግስት ታሪፍ መሰረት እየሸጥን ያለንበት ሁኔታ ነው ያለው። ከተማ አስተዳደሩ በህገ ወጥ ስራ ተሰማርተው ያገኟቸው የነዳጅ ማደያዎች ላይ አስተማሪ እርምጃ መውሰዱንም ኃላፊው ገልጸዋል። ነዳጅ ላይ ሌሊት ስርቆት እንዳይኖር ማታ ላይ ሪዲንግ ተነቦ በባለሙያዎች ጠዋት ላይ በተመሳሳይ ሲከፈት አስራ ሁለት ሰዓት ሪዲንግ ተነቦ ነዳጁን የምንከታተልበት ሂደት ነበረ። አሁን ላይ ግን የምንከተለው አቅጣጫ ምንድን ነው? የንግድ ባለሙያ ብቻ ሳይሆን ይህን እንዲከታተል ያደረግ ነው እኛ እንደ መምሪያ በላይነት በበላይነት እናስተባብራለን። ሁለት ሶስት የንግድ ባለሙያዎች ይኖራሉ፣ የጸጥታ አካል አብረ ይኖራሉ። ከዛ ውጭ ደግሞ ለየት ያለ አካሄድ እንትን ያል ነው። አሁን ማደያዎቻችን ላይ በተደጋጋሚ ጥፋት የሚያጠፉ ማደያዎች ጋር ከጽሁፍ ማስጠንቀቂያ ጀምሮ እስከ ሸጋ ድረስ በተለያየ ጊዜ እርምጃ ስንወስድ ቆይተናል። ካለፉት ሁለት ወራት ወደዚህ ግን ከዚህም ዘለል ብለን በተለይ ሶስት ማደያዎች ላይ ከፍተኛ ጥፋት ስለተፈጸመ እሱ ጋር የንግድ ስራ እንዳይሰሩ ትስስራቸውን የማቋረጥ ስራ ሰርተናል። አሚኮ በከተማው ተዘዋውሮ ባያቸው ቦታዎች ላይ ረዣዥም የተሽከርካሪ ሰልፎችና የሕገወጥ የናፍጣና የቤንዥል ችርቻሮ አሁንም መኖሩን ተመልክቷል። በመጨረሻም የከተማ ሴፍቲኔት ፕሮግራም ውጤታማ ለማድረግ ከተቋማት ጋር በቅንጅት እየሰራ መሆኑን የወልዲያ ከተማ ምግብ ዋስትናና የከተማ ሴፍቲኔት ፕሮግራም አስተባበሪያ ጽህፈት ቤት ገለጸም። ፕሮግራሙ የከተማ ግብርናን በስፋት ለመተግበር ፋይዳው የጎላ መሆኑ ተመላክቷል። ካሳሁን ኃይለሚካኤል ተጨማሪ ዘገባ ይዟል። የወልዲያ ከተማ አስተዳደር ሴፍቲኔት ፕሮግራም ተጠቃሚዎች በምግብ ራሳቸውን እንዲችሉ የተለያዩ የገቢ ማስገኛ አማራጮች እንዲኖራቸው እየተሰራ ነው። ለዚህም ፕሮግራም ጽሕፈት ቤቱ ከሌሎች የመንግስት ተቋማት ጋር በጥምረት እየሰራ መሆኑ ተገልጸዋል። በስልጠናና በስራ ላይ ያገኘናቸው የሴፍቲኔት ተጠቃሚ ወገኖች በጽዳትና ውበት፣ በግንባታና በከተማ ግብርና ተሰማርተው እየሰሩ መሆናቸውን ነግረውናል። ጤፋረም እንግዲህ ያው እናንተም እንዳያችሁት አባሎቻቸው ተገንቶ ስራችንን አካሂደናል። ተዘጉ ተፋሰሶች እንደዚህም የአካባቢ ጽዳት እንደዚህ ደረቅ ቆሻሻ ላይ እየሰበሰቡ አንድ ቦታ ላይ ይቀመጣል። በከተማችን ደግሞ የተደራጁ የደረቅ ቆሻሻዎች አሉ። ለነሱ እናስረክባለን ማለት ነው። ከተማ ግብርና ምንድነው? በመንግስት እጅ ያሉ ቦታዎች ጎመን፣ ቲማቲም፣ ጤፍም የመዝራት ሁኔታ እንገኛለን። በተሰጠን ቦታ ላይ እየቆፈርነ እየደለደልነ እያዘጋጀነ ያለ ነው። ጥቅሙ ሰርቶ ለምግብ ነው። ዞሮ ዞሮ ሰርተም ምግብ ራሳችን መቻሉ ትልቅ ነገር ነው ብዬ ነው የማስበው። ኑሮ ዘይቤያችንን ይቀይራል። የተለያዩ ስልጠናም ይሰጣል። ኑሮ ሆነ ራሱ እንዴት መምራት እንዳለብህም ስልጣኔና ግዚያ ቤት ተፈጠረልን ነው ማለት ነው። ከከተማ አስተዳደሩ ምግብ ዋስትናና የከተማ ሴፍቲኔት ማስተባበሪያ ጽፈት ቤት ጋር በጥምረት እየሰሩ መሆናቸውን የገለጹት የወልዲያ ከተማ አስተዳደር ግብርና መምሪያ ኃላፊ ደስታ ሞላ መምሪያው ሙያዊ ድጋፍ ያደርጋል ብለዋል። ፕሮግራሙም የከተማ ግብርና ለማስፋት ጉልህ ፋይዳ እንዳለው ነግረውናል። ሰፋፊ መሬት ለያዙና ምቹ ሁኔታ ላላቸው የሞተር ፓምፕ አቅርቦት ሰጥተናል። ግን ለማህበረሰቡም ለመንግስት ሰራተኛውም ከገበያ አቅርቦቱ አነስ ባለ ዋጋ አቅርበው የሸጡበት ሁኔታና ማህበረሰቡንም ያስተማሩበት ጫካዎች ተመንጥረው ልማት መልማት የቻሉበትን በርካታ ትምህርቶችን የሰጡበት ሁኔታ ስላለ ከኛ ጋር ጥሩ ግንኙነት ተጀምሯል። ዘላቂ ማድረግና በተለይ እነሱ ሲመረቁ ቀጣይ ህይወታቸውንም የሚያራምዱበት ትምህርት መውሰድ ስለሆነ ዋናውም አላማ እሱን እያስተማርን እንሄዳለን፣ ግዴታችንም ነው። የወልዲያ ከተማ አስተዳደር ምግብ ዋስትናና የከተማ ሴፍቲኔት ማስተባበሪያ ጽፈት ቤት ኃላፊ መላክነሽ ኃይሉ ከተቋማት ጋር በትብብር መሰራቱ ዜጎችን ተጠቃሚ ለማድረግ አግዟል ብለዋል። በዋናነት ከሶስት ተቋማት ጋር ነው የምንሰራው፣ ጽዳትና ውበት ተጠሪ ጽፈት ቤት ጋር፣ ከግብርና ጽፈት ቤት ጋር እንሰራለን። በመጨረሻ ደረጃ የምንሰራው የካፒታል ፕሮጀክቶች አሉ። በከተማችን ከአምስት ሺህ በላይ በአንደኛ ዙር ና ሁለተኛ ዙር የተጠቀሙ አሉ። ሁለተኛ ደግሞ አሁን መንግስት ባረገው የኢኮኖሚ ማሻሻያ ሪፎርም መሰረት በቤተሰብ ደረጃ 5217 የሚሆኑ ተጠቃሚዎችን መልምለን ተጠቃሚ እያደረግን ያለ ነው ማለት ነው። ይሄ በእኛ በሰሪ ሀይሉ ብቻ ማለት ነው። ከዛ ውጭ ግን ዘጠኝ ሺህ ዘጠኝ መቶ የሚሆኑ ደግሞ ቀጥታ ድጋፍ ተጠቃሚዎች አሉን ማለት ነው። በሴቶች ህጻናት ማህበራዊ ጉዳይ ጽህፈት ቤት ስር እየተመለመሉ ማለት ነው። በሴፍቲኔት ፕሮግራም ራሳቸውን ያበቁ ወገኖችን በሚያዝያ ወር እንደሚመረቁ ኃላፊዋ ገልጸዋል። ሚያዚያ ላይ የሚመረቁ ተመራቂዎች አሉን ወደ ስምንት መቶ የሚሆኑ ሰርተው የሚያገኙት ገንዘብ ለጊዜው ያለባቸውን ችግር ለመቅረፍ ነው። ነገር ግን ከዛ ባለፈ ዘላቂ በሆነ መንገድ ኑሯቸው እንዲሻሻል ይፈለጋል ማለት ነው። ያንን ለማድረግ በቀጣይ ያን ያደረጉትን አካላት ለይተን ሞዴል ናቸው ብለን እንሸልማለን ስናስመርቅ ግን የተሻለ የሰሩትን ለዚህኛው ትምህርት በሚሆን መንገድ አበረታተን ሸልመን ቀጣይም ሌሎቹ በዚህ መንገድ እንዲሄዱ እናመቻቻለን ማለት ነው። የስራ፣ የገንዘብ አያያዝ እና መሰል ስልጠናዎች ወቅቱን ጠብቀው ለፕሮግራሙ ተጠቃሚ ወገኖች እየተሰጠ መሆኑም ተመላክቷል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎች የተከታተላችኋቸው ናቸው ከዜናዎቹ ጋር ሰላሀዲን ሰይድ ቆይታ አደረኩኝ በያላችሁበት መልካም ጊዜም